ዛሬ አንድ ነገር ስቲ በቀር ካለ የእግዚአብሔርን ያው እረኝነት ነው መዝሙሩ በደንብ አድርጎ ያሳየ። በዛ በእረኝነት ስር ሆኖ ጊዜን ሰጥቶ ራስን አሳልፎ በመስጣት መሻገር ማለፍ ለኛ ያስፈልገናል። እንግዲህ ይሄ እረኛ ያልነው እግዚአብሔር ዘንበል እንድልልን ያስፈልጋል። እሱ ዘንበል ስል የሚሆን ነገር ስላለ ሁሌ በዘመናት መካከል ከሚማጸነው ነገሮች እግዚአብሔርን አትለፍ ዘንበል እኔ እንኳን ብደክም፣ እኔ እንኳን ብዝል፣ እኔ ወደ ሌላ ብዞር፣ አንተ ግን አትዙርብን ሁሌ ዘንበል በልልኝ ይላለውና፣ እግዚአብሔር ዘንበል ይበልልን። ምክንያቱም እሱ ዘንበል ስል የሚሆን ነገር ብዙ። አንድ መዝሙር ነበረ አስታውሳለሁ፣ ሁሌ ዘንበል ይላል እግዚአብሔር ዘንበል ይላል። ሳናስበው በድንገት ይገለጣል፣ ዘንበል ይላል። እሱ ዘንበል የሚለው አስበን አይደለም ገምተን አይደለም ጠብቀን አይደለም። አለቀልን፣ የኛ ጉዳይ አበቃ፣ ጨረስን ስንል እሱ ግን ዘንበል ይላል። ስለዚህ አሁን ስለ ዘንበል ነው የምናገረው። እግዚአብሔር ዘንበል ይላል። በምናችን ላይ ዘንበል ይበል ባላውቅም ዘንበል ይላል። ዘንበል ስል ምናችን ላይ ዘንበል እንደምል እግዚአብሔር ዘንበል ስል ምን እንደሚሆን ያለውን ሀሳብ ብቻ ጥሩ እነግራቸዋለሁ። እግዚአብሔር ምን ይላል? ዘንበል ይላል። በዚህ ምሽት፣ በዚህ ማለዳ፣ በዚህ ሰዓት ለብዙዎቻችን እግዚአብሔር ይህን በል እያለኝ ነው። ለእኔም እላለሁ፣ ለማንም እላለሁ። እግዚአብሔር ዘንበል ይህን ሀሳብ ነው የምናየው። እግዚአብሔር ዘንበል ስል የሚሆኑ ነገሮች ብዙ ናቸው። መዝሙረኛው ምዕራፍ አርባ ላይ ቅንፍ አርባ ላይ የተናገረን ሀሳብ ነው አጭሩ ቁጥር አንድና ሁለትን አልፌ አልፌ ሊያየው ይችላለሁ። ግን ዋናውን ሀሳብን እሱ ጋር የያዙ ቁጥር ከአንድ እስከ ሶስት ያለውን ብቻ ነው የምናገረው እና እግዚአብሔር ዘንበል ይላል። ሰላም ብያለሁ መሀላዊና ክያ እንዴት እና እንዴት ቆያችሁ መግባት ትችላላችሁ፣ መላክ ትችላላችሁ። እየሰበኩ ነው የሚሄደው፣ እናንተ ደግሞ መግባት ነው። ከዛ በኋላ በአጭነ ያው የኔ ስብከቶችን ታውቃላችሁ አጭር ነው። ከዛ እንጸለያለን ማለት ነው። እግዚአብሔር ዘንበል ይላል። ያው እንዴት ናችሁ? እንዴት አመሻችሁ? ያደራችሁት እንዴት ያደራችሁ? ሰላም ነው።

በም ለአምብበው ጥቅሱን እስቲ እናንተን ለጥፉ ከቻላችሁ፣ ወይም መጽሐፍ ቅዱስ አጠገብ ያለ ሰው ቢያነብልኝ ደስ ባላይ። ሌላ ሰው ከኔ ሌላ ሰው መዝሙረ ዳዊት ምዕራፍ አርባ ቅንፍ አርባ ላይ ነው። ቆይቼ የእግዚአብሔርን ደጅ ጠናሁት፣ እርሱም ዘንበል አለን፣ ጩኸትንም ሰማኝ። ከጥፋት ጉድጓድ ከረግረግም ጭቃ አወጠኝ፣ እግሮችንም በድንጋይ ላይ አቆማቸው አረማመደንም አጸና። አሜን። አዲስ ዝማሬን ለአምላካችን ምስጋና አፌ ጨመረ። ብዙዎች ያያሉ ይፈሩማል፣ ይላል። ይህ ነው ምለ ከዚች ውጭ ከዚህ ውስጥ አልወጣም። ብዙ እግዚአብሔር ቆሜ ላውራት። ስለዚህ እግዚአብሔር ምን ይላል? ዛ ይላል፣ አይቀሬ ነው። ብዙ ድካም አለ ወይ? ብዙ አሰልቺ ነው ወይ? ብዙ አድካሚ ነው ወይ? በጣም ጉዞው ረጅም ነው። ችግር የለም አይቀርም። የሰራዊት አምላክ እግዚአብሔር እሱ በጊዜና በሰዓት ዘንበልላል። ቢዘገይም፣ በእርግጥ ይመጣል። ማንም አይቀድሙ። የምናመልከው ነው ይሄ ነው አምላካችን። ዘንበልላል እግዚአብሔር ዘንበልላል። ሳናስበው በድንገት ይገለጣል። ዘንበልላል። እግዚአብሔር ዘንበልላል። ሳናስበው በድንገት ይገለጣል። እሱ ዘንበል ስል የመጀመሪያ ዘንበል ስል በጣም የሚገርበው ጭዋት ይሰማል። አጋሪን ታስታውሳላችሁ? ከዛ ከሞቃ ቤት በእግዚአብሔር ጊዜ በራሷ ጊዜ እኮ ሁለቴ ነው ሶስቴ ወታለች፣ መልሶ እግዚአብሔር እያስገባት አቆያትና፣ በእግዚአብሔር ጊዜ ደግሞ አብርሃምን ባከ ሚስትን ስማትና አውጣት ከቤት ይዘውታል። ወስዶ ምድረ በዳ ላይ አሪቆ ከሰፋት አሪቆ ሸኝቶ ጊዜዊ ስንቅ ሰጥቶ ሸኛት፣ ወጣ ተመለሰ። ሲንቋ በዛ መሀል አለቀ። ሄዳለች ርቃ። ምናልባት እሷ አብርሃም የሚሰማ መስል ትጨዋለች ጨዋታ። የልጇ ጩኸት ደግሞ በጣም ስላጨናነቃት ከልጇ ራቀች። እግዚአብሔር ግን ምንም የማያውቅ የብላቴ ነው። ወደዚህ ምድር የመጠበትን እንኳን አላማ የማያውቅ ሕፃን እንዴት እንደው ተወለዳ የማይረዳ ሕፃን ግን የእግዚአብሔር ቃል ኪዳን ያለው ህጻን፣ ቃል ኪዳን ነበረ እኮ ለሱም። ብዙም ሰዎች እሱን አውራት የሚፈርማታል አበዛ አለው። የበረሃ ሰው አደርጋለሁ፣ ጦረኛ አደርጋለሁ፣ ጀግና ይሆናል ብሎታል። ትበዛለህ ብሎታል። ለዛ ነው የበዘነው እኮ። ዛብ ዝም ብለን የበዘን ይመስላቸዋል ቅድም የሆነ ራይ ላይ ያለው ቃል ታውቃላችሁ። ሁለት ረጅም መልአክ ቆመዋል ይላል መጽሐፉ ላይ። የቆመው በአህዛብና በእስራኤል ላይ ነው የቆመው። ሁለት እግሩ አንዱ እግር በአዛብ ላይ፣ አንዱ እግር በዛ ላይ መጽሐፍን ወሰነ ምናምን የሚል ነገር ይታያል። እንኳን በሱ እግር ተረገጠ መልአኩ እንኳን እግዚአብሔር እኛን አስረግተው አቁሞት ነው የእሱን ሀሳብ ማስተላለፍ የጀመረው። ይሄ ቃል ኪዳን ሰው ህፃን ነው። የተጠማ ነው። ምግብ ፈልጓል። ውሃ ፈልጓል። እናቱን ፈልጓል። ርቃ ሄዳለች። እሷም እግዚአብሔር የዝን ብላቴና ጩኸት ሰማ ነው ብለው የእናቷን ጩኸት አይደለም ሰማው። የልጆችን ጩኸት የሚሰማ እሱ እግዚአብሔር የተባረከ ይህንን የሰማ ጭዋቱን ነው የሰማው። እግዚአብሔር ሄጂ ልጅሽን ጭዋት ሰብቼ አለው። ከአጠገቡ ካለው ጉድጓድ ውሃ ቀተሽ አጠጭው አለው እግዚአብሔር። ቅድም ለምን አላያችሁ? ቅድም እኮ አልታየ። ጭዋትን ይሰማል እግዚአብሔር። ስለዚህ እግዚአብሔር ዘንበል ስል የመጀመሪያ የሚሰማ ምንን ነው? ጩሁ እኔም እሰማለሁ ማታውቆርና ማትረዳው ሀይለኛ ነገር አደርጋለሁ እስራኤላውያን ጮህ ወደ ያን ግንብ ሲዞሩ፣ ጮህ ነው የምለው። ለኛ ጩኸት ተፈቅደዋል። የምንጮኸው ድምፅ የሚሰማ ስላለን ነው። ስለዚህ እንጮሃለን፣ ይሰማል። እግዚአብሔር ዘንበል የምለው ወዴት ነው? ወደ ጩኸት ነው። ምን አይነት ጩኸት ይሁን? ምንጮኸው ያለ እውነት፣ ምሬት የሞላ ጩኸት ነው። አሁን ጮሃ የለም እኮ አሁን አሁን ከእውነት የሚጮ ህዝብ አለን። ኢትዮጵያውያን እንጮዋለን፣ ለሀገራችን በምሉእ ልብ የምንጨው ህዝብ ነን። ለዛ ነው እግዚአብሔር ላይ ይመስላችሁ፣ ስለ ቤተክርስቲያን እንጮዋለን። እውነት የምን ጩኋት፣ ድምፅ እየተሰማ ነው ወይስ ጫጫታ ነው? ለራስ ምቾት ነው ምንጮው? ስለዚህ እግዜር የማንን ድምፅ ይሰማል? የሚጮ ሰው ድምፅ ይሰማል። የስማኤል የብላቴናውን እስማኤል አይደል? የአጋር ልጅን ጨዋት የአጋርን ጨዋት አይደለም፣ እግዚአብሔር ሰማው። አጋር ታለቅስ ነበር። እሷ ልቅሷና ጨዋቷ ወደ ማን አብራም፣ ወይ ሲንቋልቋል ጉዶነናል። ልጅም ልሞት ነው፣ ምድረ በዳ ላይ ወድቅ ያለው ጨዋቱ፣ እሷ ልትቶኛል። ኡ ብላ ወደ አብርሃም መሰለኝ እየሮጠች ያለችው። እግዚአብሔር ነይ ተመለሽ፣ ወደ ልጅሽ ሂጂ። አጠገቡ ካለ ጉድጓድ ውሃ ጠጭው። ሰምቼዋለሁ አለ። እግዚአብሔር ይሰማል ወዳጅ። ስለዚህ እግዚአብሔር የሚሰማ ጩዋትን ይሰማል። የመጀመሪያው ቁጥሩ አንድ ላለ እሱ ነው ያወራው። ቀጥሎ ያለውን ሁለት አላቸው፣ ከጥፋት ጉድጓድ ከረግረግም ጭቃ ያወጣል እግዚአብሔር፣ ዘንበል ስል ከረግረግ ጭቃ ውስጥ። ረግረግ ጭቃ ታውቃላቸው? እዚህ ውስጥ አላቸው ረግረግ ጭቃ ምን አይነት ታውቃለህ? አያውቅም። ከያዘ አይለቅም። ብዙ ሰው ከተማ ሰው አያውቅም። ብዙ የከተማ ልጆች አያውቁም። ለከተማ አይመችም። መጽሐፍ ቅዱስ ለምን ለከተሜዎች የሚመች አይደለም? እንዎ አያውቁትም። እኛ አንዳንድ ረግረግ ጭቃ ቦታ ላይ ጫማ አውልቀን በእጃችን ይዛን በእግር ነው የምንሻገረው። ከዛ ወንዝ ደርሰን እግር ታጥበን ጫማ ብናጠልቀው አዲስ አበባ ነበረ። ኮተቤ ጎቴ ልጅ ቤት ሊሰራ ማይባል እዚ ጭቃ አከጋባችን ማይለቅ ጭቃ ለወደታች ሚስ ጭቃ ረግረግ የሚባለ እዚ እንዲህ ከተያዝንበት ያወጣል እግዚአብሔር። ዘንበል ስል ከያዘን ነገር ውስጥ ያወጠናል። ከዋጠን ነገር ውስጥ እንወጣለን። ከተያዝንበት ከክፉ መያዝ ውስጥ ሁሉ ይነቅለናል። ስለዚህ እግዚአብሔር ዘንበል ይበልልን። አሁን ያለው ትውልድ በብዙ ነገር ተይዘናለን። እንደ ረግረግ ጭቃ ተይዘናለን ነው ሰላም የለም፣ ፍቅር የለም፣ አንድነት የለም፣ ህብረት የለም፣ መያያዝ የለም። ይሄ ረግረግ ጭቃ ይዘናል፣ ስቡናል። ይሄ ገብቶት የሚጮህ ካለ እግዚአብሔር አወጣናል። እሱ ዘንበል ስል ከዛ እንወጣለን። አሁን የተያዝንበትን አስቡ። በነገድ በቋንቋ በጎሳ በሰፈር በመንደር ብትንትናችን ወጥተዋል። መጽሐፌ ከነገድ ከቋንቋ አውጥቶን ሳለ ከነገር ከቋንቋ፣ ከህዝቦች ዋጀው ይላል። እኔ እኮ ቋንቋ ባለቤቱ ነው ማለት ነው። ራሱ አድርጎ እኔ እኮ ይላል ቋንቋ ስለቻለበት በዛ ቋንቋ መመካት ማለት ነው። ቋንቋ እትናገር አይደለም በቋንቋ መመካት፣ በንግግር መመካት። ቀጥሉ። ሌላ እኛ እኮ ብዙ ህዝቡናል ቁጥራችን ብዙ ነው፣ ምናምን ፓ ምለው በሰው የሚመካ በህዝብ የሚለው ከነገድ ከቋንቋ ከህዝቦች ዋጃው። የትኛው ረግረግ ውስጥ ነው ያለው? ተይዛ ያለው ተውጣ ያለው ተስባ ያለው ሰጥማ ያለው ሃይማኖት ራሱ አስጥሞናል እኮ ሃይማኖተኝነት ዘንድሮ፣ ክርስትና አይደለም እኮ የሚበዛው ሃይማኖተኝነት ሚበዛው ሃይማኖተኛ የነበረውን ጳውሎስ ታውቃላችሁ። ክርስቶስን ሳያገኝ በፊት ለራሱ ሃይማኖት አቅም ያለው ጡንጫ ያሳበጠ የፈለገውን መሆን የሚችል ያለው ጉልበት ያለው ዕውቀት ያለው ችሎታ ያለው ማን ነው የሚጠቀ አንቆ ይገል ተጠያቅ የሌለው ነበረ። ኢየሱስ አንድ ቀን መንገድ ላይ ነጥፍ አስሄድ በብርሃን ሲገለጥ አደናገረው በላ። እግዚአብሔር ያን ቀን ዓይኑ በራ። በስጋው ዓይኑ ስትመለከቱ ዓይነ ሞጭ ማጫ ሆኖ ቀራ። የውስጥ ዓይኖቹ ግን የበሩ ሆኖ እግዚአብሔር ሞጭ ማጫ ያርጎ የያዝ በብዙ እንዳንታበይ በጉልበት እንዳይታመኝ ኮስማና አረገው። ጳውሎስ ነው ወዳጅ፣ የቱ ጋር እግዚአብሔር ግን ምን ይላል? ዘንበል እግዚአብሔር ዘንበል ይላል። እግዚአብሔር ዘንበል ስል ከረግረግ ጭቃ ከተያዝንበት ከተጣበቅንበት ከየትኛውም እግዚአብሔርን ደስ ከማሰኝ ነገር ሊያወጣን ነው። ሳንወድ ከገበንበት ሳንወድ ከተያዝንበት ሳንወድ ከተዋጥንበት ሳንወድ ከተጣበቅንበት ነገር ሊያወጣን ነው። ልትወጣ ግን ጉዳት አለ። ፈልቅቆ ነው የሚያወጣ። በጥሶ ነው የሚያወጣ። ቦጭቆ ነው የሚያወጣ። እያመመ ነው የምትወጣ። ምንም ምንም አድርጎ ይለይ፣ አሜን ባል ይለይ። እያመመን እያመመ፣ እያዞረህም፣ እያጦዘ፣ እያቅለሸለሸም ቢሆን እግዚአብሔር ካለበት ረግረግ ውስጥ ያውጥ። እሱ ሻለ። ዘንበል ይበልልህ። ለዚህ እሱ ዘንበል ስል እንድንሆናለን። ሳንወድ ከታዝንበት ነገር ውስጥ እንላቀቃለን። ሳንወድ ከገበንበት እዝቀት ውስጥ እንወጣለን። ሳንወድ ተጣብቀን ካለን ነገር እንለያለን። ሳንወድ ተጋብተን ካለን ነገር እንዋለን። ያፋጠናል። እግዚአብሔር ምን ይበል? ዘንበል ይበል። ጻፉልኝ። እግዚአብሔር ዘንበል ይላል። መልእክት ነው። ያው መልእክተኛ ነኝ። ሰምታል አሜን። ሌለኛው እግዚአብሔር እግዚአብሔር ዘንበል ስል ምን ይሆናል? በድንጋይ ላይ ያቆማል። ድንጋይ ድንጋይ ትያሜ ድንጋይ ጠንካራ ነገር ነው። ጠንካራነት ብቻ የለም ክብደት ያለ ነው ይከብዳል። እግዚአብሔር ጠንካራ ያረግሃል የምትከብድ ያረጋል ሞጎሳማት ይሆናል ተፈላጊት ይሆናል እግዚአብሔር ዘንበል ስል እንደዛ ነው የምንሆነው በጽድቅና በእውነት እግዚአብሔር ዘንበል ይበልልን እግዚአብሔር ዘንበል እንድን ምን እንሁን ወገኖቼ ጩኋት ያስፈልጋል ከረግረግ ልንወጣ የምንችለው እሱ ዘንበል ልስል ነው። ድንጋይ ላይ መቆም የምንችለው እሱ ስረዳን ነው። ድንጋይ ላይ ብዙ ስራት አይኖራቸው። የቆማችሁበት ድንጋይ ላይ ድንጋይ ጠንካራ ነው። ድንጋይ ላይ ብትቆሙ ነፋስ ቢመጣ የድንብኮስ ትንሽ ድንጋይ እንኳን አይድ ማለት፣ ለነፋስ ብዙ ጊዜ ክብደት አለ። የመጣ ነገር ሁሉ አይወስድም። በመጣ ነገር ሁሉ አትዋልልም። ወዲህ ወዲህ ወዲ ምትለጥቶን ምትዋልል አትቶን እንትናን ታውቃላችሁ። የእስራኤል በኩሩ ማነው የሚባለው ስሙ? አያዝልኝ የሚሱ ሰው አስራ ሁለቱ ልጆች ላይ ያዕቆብ ሮቤልን የተባለው ተባላቸው ሲመርቃቸው፣ ለሁሉም ድርሻ ሊሰጥ እግዚአብሔር በባረከው በረከት ሊባርክ ሲባረኩ ማለ አንተ በኩርነ እንደ ሳይንዋ ትዋልላል። እንደ ቅሌታ ምለ በአባት አልጋ ሁሉ ትወጣለ ያለው ከቁማቶቹ ከአባቱ ቁማቶች ጋር በአባቱ አልጋ ይተኛ ነው፣ ነውረኛ። ስለዚህ ብኩርና አይገባም፣ ድርሻ አይገባም፣ ስልጣን አይገባም። ተባል ወዳጅ ለተጠረንበት ለውርስ ነው የተጠረነው፣ ለውርስ ነው የተጠረነው፣ ለልጅነት ነው፣ ለቡክርና ነው የተጠራ ነው። ለስልጣን ነው። ለወራሽነት ነው። ለዚህ አይገባዩ ከሚባሉ ውስጥ እንዳትሆን እንዳትሆን ተጠንቀቅ። አላውቅም ከሚላቸው ውስጥ እንዳትሆን፣ ዞርበል ከፊቴ ከምትባል እንዳ አንተ እርጉም ከሚባል ውስጥ እንዳትሆን፣ ዛሬውን በድንጋይ ላይ በመቆም በእግዚአብሔር ፊት በመጽናት እግዚአብሔር ዘንበል እንዳለለ ሰው ለመኖር የምንተጋ ሰዎች እግዚአብሔር ያርጋል። ይህን ነው ምንላል። እግሮችን በድንጋይ ላይ አቆማቸው። አረማመድን ምን አደረገው ይላል። ከዛ እግዚአብሔር አረማመድን ነው የሚያጸና። እሱ ዘንበል ሲል አረማመድ ይጸና። ወላዋ ትሆን ወልጋዳ ትሆንም ሻፋባ ትሆንም። አትንሻፋ። ግራቀኝ አትረግጥ። ወኒ ወዳ አትሮጥ አንተ ትሄዳለህ፣ መስቀል ብቻ ይታያል። ክርስቶስን እያየ ትገሰግሳለህ። ይህም ሲመጣ ወደዚህ፣ ያም ሲመጣ ወደዚህ አትሆነም። መመከህን ይጠገህን ጋሻህን ማን ታደርጋለህ? ክርስቶስን አድርገህ የምትመላለስ ትሆናለህ። ስለዚህ እግዚአብሔር ዘንበል ይበልልን። ይሄን ሊያደርገን ምን ሊያደርገ፣ ጩኸታችንን ይሰማ ዘንድ እግዚአብሔር ዘንበል ይበልልን። ከረግረግ ጭቃ ውስጥ ሊያወጣን እግዚአብሔር ዘንበል ይበልልን። በድንጋይ ላይ ሊያቆመን እግዚአብሔር ዘንበል ይበልልን። አረማመዳችንን ሊያጸና እግዚአብሔር ዘንበል ይበልልን። ዘንድሮ ከባድ ጊዜ ላይ ስላለን ምናባት፣ እግዚአብሔር ግን ዘንበል ይላል። ለጥቂቶቹ ዘንድሮም ይላል፣ ዘንበል ይላል። አሁን እዚ ውስጥ ላላችሁ ብዙዎቻቸው እግዚአብሔር ዘንበል ይላል። ምን ሊያደርግ ጨዋታችሁ ልሰማ ከረግረግ ጭቃ ያወጣችሁ በድንጋይ ላይ ሊያቆማችሁ አረማመዳችሁን ሊያጸና ግራ ቀኝ እንዳታደርጉ። ማለት ፈረስና በቁሎ ስግርታ የሚባል አረማመድ አለ። ያን አረማመድ እንደ ለ ሲያሰለጥኗቸው አራቱ እግር ይታሰራል። የኋላ ፊት የኋላ የፊት ከቀኝ ጋር ከግራ ጋር ሁለቱ እግር ፊትና ኋላ ሲሄድ ከገቡ ልክ በላይ ሄድም። ስለዚህ ለመፍጠን ስል ዝግርተውን ይቀጥላል። ማለት እንዲ ነው የሚሄደው። ያለ ሬጌ ያጫውተና ስለዚህ እግዚአብሔር ይምጣና አረማመዳችሁን ያስተካክል። ጡዝ ጡዝ እንዳትሉ። አንድ ሰውየው ብሏል። ገበያ ሄዶ ሲመጣ ጓደኛ አገኘውና ከወዴት ናለ? ገበያ ሄጄ። ምን ይዛ ሄደ? እንቁላል። የምን ያህል? የአምስት ብር። ምን ያህል ሸጥከው? አምስት ብር። ታዲያ ትርፉ ምንድን ነው? ጡዝ ጡዝ ይዞ ሄዶ በዛው ዋጋ ሽጦ የሚመጣ ከሆነ ምን ትርፋለህ? ለትርፍ ጋር ለምን መነገር ያስፈልጋል? ትርፉ እዝጡስ ቸርች ሄደው መምጠት ህይወት ለውጥ የለም። ፕሮግራም መከፋፈል ህይወት ለውጥ የለም። ሁሌ መጽሐፍ ማንበብ ህይወት ለውጥ የለም። ምን ዋጋ አለው ለለውጥ መሮጥ ይል። እሺ እግዚአብሔር ዘንበል ይላል። እንጸልያለን እንጸልያለን። የቅድሙን እረኛችን የሆነው ኢየሱስን ዘንበል ላልያል አምልከን ከዛ ደግሞ እንቀጥላለን። ካላስቀጥላ ደግሞ እንዘጋለን። ሳፎር መዝሙረ ስንት ነው?

እሱ እረኛ ስለሆነ የእረኛ አምላክ ጠዋትን ይሰማል፣ ከረግርቅ ያወጣል፣ በአለት ድንጋይ ቆማል፣ አረማማ ጸናል። እሱ ለዘላለም የተባረከ አምላክ ነው። እንጸልያለን። ጌታዊ እናመሰግናለን። ሁሌ በየጊዜ በየሰዓቱ ማልህን ትናገራል። ቃል እውራንን ያበራል፣ አንካሳን ያሰልላል፣ ለምጻሞችን ያንጻል፣ ድውያንን ይፈወሳል፣ ድንቅን ይሠራል። አድሞም ዘመን ሰማይና ምድር ምድርና ሰማይ ላይ ያለውን ሁሉ ሰርቷል። ቃል ድንቅ ዛሬም አላረፍም በኔም በይቶቼ በኔም በወንድሞቼ ህይወት ቃሌ በኢየሱስ ክርስቶስ እግዚአብሔር በምን ሁን የምንጨው በምን አይነት መልኩን የምንጨው አንተ በጽድቅና በእውነት በሚጨው ሰዎች ዙሪያ ላይ ጆሮህን ታዘነብላለህ፣ ትሰማለህ፣ ታደምጣለህ፣ ዘንበል ትላለህ፣ ትረዳለህ። ለምለስም ይሁን ዛሬም በእኛ መካከል ልሰማቸው ዘንድ የተገባቸው ልታደምጣቸው ዘንድ የተገባቸው የአንተን መዘንበል፣ የአንተን መምጣት፣ የአንተን ወደፊትን የማየት ናፍቆት ላላቸው ክንድን ሊያዩ ለሚናፍቁ ክብርህን እንድትገልጥ ለሚጠብቁ ጉዳዮቻቸው በኢየሱስ ክርስቶስ ስም ዘንበል እንድትል እንለምናሃለን። ጌታ ዘንበል ብለ ሄቶችን ወንድሞችን እንድታስደንቅ እንድታስገርም፣ እስክደነቁ እስክገረሙ ከረግረግ አውጥተ እንድታሳይ፣ ከተዋጡበት ከሰመጡበት ከተያዙበት ነገር እንድታላቅቃቸው ዘንበል እንድትል እግዚአብሔር። ሳይወዱ ተጣብቀው ካሉ ነገር የሚለየው ያንተ ብርቱክን በእህቶችና በወንድሞች አልፎ እንዲሰራ ይጸልያለሁ። ይው የአንተ ብርቱ ክንድ በእህቶችና በወንድሞች አልፎ እንዲሰራ ይጸልያለሁ። አባቸው ነገር የሚለየው ክንድ፣ ክብር የአንተ ፊት መመለስ፣ የአንተ እጅ መዘርጋት ያስፈለጋቸው ነገር ላይ ዛሬ ድንቅን እንድታደርግ ካሉበት አውጥተህ ድንጋይ ላይ እግሮቻቸውን እንድታቆም አረማመዳቸውን እንድታጸና ክንድን እንድትገልጽ አንተን እግዚአብሔርን እስክገረሙ እስክደነቁ የንቴ ሕልውና የንቴ ክብር በሕይወታቸው እንዲያልፍ በቤታቸው እንዲያልፍ በልጆቻቸው፣ በነገራቸው፣ በነገሮቻቸው ላይ እንዲያልፍ በኢየሱስ ይህን ስለምታደረግ እናመሰግናለን። ስለሰማህን፣ ሁሌም ስለምታደምጠን እናከብረሃለን። ከፍበው ጊዜውን ስለባረክልን እናመሰግናለሁ። ስለረገኛ አመሰግናለሁ። በኢየሱስ ጌታ ስም ጸለይን። አሜን። ጌታ ኢየሱስ ይባርቃችሁ። ተባረኩ።